እናቴ የተዘቀዘቀችው በወንድምህ ምክንያት ነው። ወንድምህ ምክንያት፣ ወንድም ለምን አዘቀዝቅም? አንተ ግን ስደት ሀገር ያለች እህቴ እዛ ቅሪ ማለት ትንሽ ህልና የለህም። ጸሚ ትላለህ፣ ጸሚ አይደለም። ለህሊና የለኝም። በእናቴ ከመጣሽ ህሊና የለኝም። በአካል እንኳን አላገኘሁም። ማንም ሰው በእናቱ መጡበት ህልና የለውም። ኤኦሊፍ ሲሚማሪ ማለት ነው እኔ አሁን የቡሩኬ ዳጋፊ ስለሩታ እናት ስለዘቀዘቁ አይደለም እኛ ልጆችም የቡሩኬን እናት ስለዘቀዘቁ እያወረው አይደለም ላይ ማንንን ሳለዘቅዘቅ ኢንቦክስ ላይ ገብቶ ይሄንን ጽሁፍ ጽፎኛል ቡሩኬንን እየሳደበኝ ማለት እኔም ብቻ ሰው እናንተ ማሸምብሎእሳደብ አታይም ትልቁ ላይ አይደረግም ይሄ ቤቱ ማለት ነው በጣም እየሳደበኝ ዘቀዘቀችን እናት ሆስት ሲያደርግ ለእሱ ሩ የሩታ እናት ሩ ሲያደርግ ድጋሚ ሳደበኝንን ምንድን ነው የሚፈልገ ሱ ነ አርጊሁት በትልቁ አርጊ በጣም ባለጌ ልጅ ነው። ስለዚህ አንድ ሰው እንዳታወሩኝ፣ ዝም በሉ በቃ። ይዘቀዘቃል፣ ይዘቀዘቃል፣ ሳራ ተለባ ይዘቀዘቃል። እዚህ የመጣችሁና ምናምን አትባሉ። እዛ ጋር ሰሚራ ምን እያለች እንደሆነ ሰምታችኋል። ሞቶም ይቅርታ አይጠይቅም። ይሄ ልጆቹ የእኛ ልጆች ወደ እልክ እየከተታቸው ነው። መጀመሪያ አሁን ይሰብሰብ። ማን ስለሆነ እህቷችን የሚናገረው አታጠይቅም ብላለች። እንደዚህ ሞቶ ይቅርታ ካልጠየቀ የእኛም ደግሞ ገስት እንደዚህ ይሰራል ይሆናችሁ። በኋላ ልጆቹ ቀና እንዳያደርጉት፣ መጀመሪያ ለቱ ተሰደበ ራሱ ማታ

ያለ ቤቴን ሹት አርግና እንደዚህ ነው የሚቀመጠው። እንደዚህ ነው እናት እንዲያደረጉኝ። ፊታችሁን አሳብጣችሁ አንድ ሰው ለእነ ሼር አድርጉ። እነሱን በስነ ስርዓት ማድረግ ሳይሆን ፊታችሁን አበላሽ ሄጁን አስሬ ሼር አርግለት ለሱ ይምጣ። እዚህ ቤት እንዴት እንደሚዘቀዘቅ እናሳያለን፣ ካልተማረም ማለት ነው። ለሱ ሼር አርግ። ስራ የለው፣ ድንጋይ ላይ ነው ቁጭ ብሎ። ስራ ስለሌለው ድንጋዩን እያሞቀ ነው የሚቀመጠው። ሼር አርግለት ይምጣ

ማና ቲጂ የእኛ ቲጂ ቺ ቲጂ ወይስ ትግስት ሩተናት ይሄ ነው ያረጉት፣ ብሌ ሼር ስላረገለት ገብቶ በቴክስት ሰደበኝ እኮ ፍቅርናት ወይስ ቲጂ የትኛው ቲጂ ናት? ኦል ቲጂ እዚ ኤዋ ትግስቱ ማለት ነው። ባሩ አሁን እኔ ልንገራቸው፣ እኔ እንደ ወንድሙ መጥቶ እዚህ ሚዲያ ላይ ይቅርታ ይጠይቃታሉ። ሰን ሳይወድ እናንተ አንሱ እዚህ ጋ እኛ በውስጥ ጌስት ላይ እናንተ ሴት ያሳደገ ሴት ብላችሁ ሄድን ገብስ የኔ ወድሩ ተኔ ጋስሚ ወንድሙ መጥቶ ይቅርታ እንዲጠይቅ ያደረግነው በእንደዚህ አይደለም። በስነ ስርዓት ሄደን አናግረን ነው ያደረግነው አይደለም። ብሩኬም አሁን መጥቶ ማለት የማንም እናት እናት እንደሆነች ባይዞ። በዚህ አጋጣሚ ልንገራቸው፣ ከላይ ሆናችሁ ትሰማላችሁ። ብሩኬና ወንድም፣ አትሽለጥለጡ፣ አትሽለጥለጡ። እናትነት ከለር የለውም፣ ቀለም የለም። እናት እናት ናት። ገባችኋ? የሩቲየና የአብሽ እናት እንኳን ባታከብር እስክዝም በሉ። የሩቴና የአብርሽ እናት እንኳን ባታከብሩ የሃይም እናት መከበር እንዳለባት እወቁ። ገባችሁ? ያ አንተና ወንድምክ ከደጋፊ ጋር ትሳፈጡ እዚ ጋ እኛ እናታችን እናታችን ስለሆነች አይደለም ተሰቅለን አውርዱ የምንለው እናት እናት ስለሆነች ብቻ ነው። እናንተ ጋር ግን እናንተ ግን እናታችን ብቻ ነው የሚመስላችሁ። አለም አለም የሁሉ እናት አለም ናት፣ ልዩ ናት እናት። ፈጣሪ እንኳን ሁለተኛ በዚህ ምድር ላይ አያመጣትም። ዛሬም ነገም አትሽለጠለጡ። ኮሜንት ላይ ቴክስ ላይ አታድርጉብን፣ አትመላል ወንድምክ ይቅርታ ብሎ ይሄድ፣ አይደለም ይቅርታ ብሎ ይሄድ። አንተ ምን ሁለተኛ ጻፈከ? አንተ አንተ ማንነክና እንዲ አትከበሩም። ለቤታቸው የሩት እናቱ ከእናው ሳትሆን ቀርታ ሳትሆን ማለት ነው። እናቷ በቤቷ የተከበረች ነው። ከማንም ጋር መሳፈጥ ስለሌላት ነው። አብርሽና አብርሽና ጥፋ አድርገን እናተ እንኳን በክብር ነው የተዘቀዘቀችው። የሩት እናት ግን ማለት ነው ከለፊቷ ማለት ነው። በፊልተር ተቀናብሮ ነው። እዚህ ጋር ሶስት ቀን የነበረችው ሳታይ ቀርጠ ነው። ደጋፊዎቻችሁ ነው የጀመሩት። ደጋፊዎቻችሁ ሲጀምሩ የእኛ ደግሞ ጨረሱት። ገባ ከደጋፊዎች አስተካክል። በውስጥ እኛ ጋር መታ ትሽለጥለጥ። ችግር ካለብህ እኛ ጋር ና አውራ። አንተ ለጌም ብቻ ሳይሆን እንትን ነው ቲክቶክ የምትገባው እናት መዘቅዘቅ የለባትን ብለስ እንደ ወንድ ቲክታክ ግባና ደጋፊዎች ጋር ተነጋገር፣ ደጋፊዎቻችሁ አስተካክል፣ እስከ አንተ እኛም እንስተካከላለን። ከዚህ ውጭ ግን ለእናቴ

መጥቶ እዚህ ጋር እኔ እዚህ አንቺ ካላደመጥሽኝ ነገሮች ይባባሳል። በቃ ከወረደ ሰው ጋኛ አንውረድ። ሩቲ የተከበረች ልጅ ናት። በቃ ያብርሽናት የተከበረች ልቦናችሁ ቢኖራችሁ ቀይል እንገራችሁ ልቦና ቢኖራችሁ ኑሮ የሩቲ እናት ያብሽናት፣ ቢያከብሩ የሃይሜ እናት ማክበር ነበረባቸው። ከእኛ ጋር መውረድ አለ። ኮሜንቱን አላለም ባባቱን ፍቅር ኮሜንት አንብበሻል አይደል? ንገሪ። ቲችን ብቻ እኮ አይደለም የሰደበው፣ ሁላችንም ነው እኮ እናንተ እኮ ነው። ለራሱ ስለወረደ ነው፣ የራሱ ባክግራውንድ ሴት ነው ያሳደገች አይደል? ሴት ካሳደገች እንዴት ነው? ሴት ነው ትናገር ወንድም ለራሱ ማለት ነው እቺ ወጥ ለአንድ ወጦጤ ሴት ብለሽ እናት ዘቀዘቅሻለሁ። ወጦጤ ሴት እናት ናት። ይቅርታ አልጠየቀም። እኛ ግን ለሁሉ ይቅርታ ብሎ ስላለፈ ትቶኖ ትቶኖ ነበር። አሁን ግን ራሳችሁ በውስጥ የመጣችሁ የነካካችን ነው። አርፋችሁ ተቀመጡ። አንተና ወንድምክ አርፋችሁ ተቀመጡ። እናንተ ማለት ነው። እንደዚህ አታስተካክሉኝ። ፊታችን አበላሽታችሁ። አሁን እኔ እሱ አሁን ባይደንገ ራች የምትሰሙ ከሆነ በማርያም ሊያዛች እኔ እሱ ብቻ እኔ ብቻ ስሙኝ። እኔ ስሙኝ። አንድ አንድ ወንድ ስኔ ያዳሙጡ እኔ የምላችሁ ስሙኝ። እኔ ልጅቱ አጋውን ሼር አድርጓለሁ። ይሄ ሼር አድርጓለሁ ቡሩክ የመጥቶ ጌስት ላይ እንድናገር አድርጋለሁ ማለት ነው። ሳይሰጣ ፍቅር ቤት ነው ሄደ እኔ እኔን ከሰደበኝ አውጋስት ላይ መጥቶ አይቶ ሆነው ሄደው፣ እዚህ እየተዘገዘገኑ ሳይሆን እዛ እኛ ቤት አይደለም፣ ሌላ ቤት ነው። እዚህ ላይ አንዴ ትጂ ማለት ነው። እዚህ ላይ ልንገርሽ የኔ ማርሰሚ እና ይቅርታ በመጀመሪያ

ማደማመጥ ካልቻላችሁ ውረዱ። ማደማመጥ ማትችሁ ከሆነ ውረዱ። ልንገራችሁ መጀመሪያ ማለት ነው። እኔ ማንንም ካልፎ ወሰድኩኝ የእሱን እናት ካልዘቀዘቅኩኝ የእሱን እናት ከኮሜንት ውጭና ሽንእኔን ማረኩኝ ለምንድነ በኢንቦክስ ይሰደቡኝ እኔ ደግሞ የዘነ ስሙኝ ማርቀወ ልንገርሽ ማለት ነው እኔ የዘቀዘቅኩት የሩታን እናት የተዘቀዘቀችሁን አኮንቶን ገባችሁ አኮንቶን የብሩኬን ፎር ፋይል ተጠቅማ የሩትን እናት የዘገዘቀችሁን አኮንቶን አንጥቼ ነው የዘገዘቅኩት ገፍታችሁን ማየት ትችላላችሁ ከዛ ያን አኮንት ሲዘግዘግ ለሱ ደም ፋልቶ ለእኔ ደግሞ መጥቶ ይህንን በኢንቦክስ ጽፎኛል ምን ብሎት ብጽፍ ጥሩ ነው ሰድቦኝ ፋራ ሁን ለመሸም ሰው አትሆኑ ፋራ ባለገየውሻለች ማለት ነው አንተ ቢመጣ እንኳን እኔ አልፋተም ከዚህ ሰውዬ ገባችሁ ተረጋጊ በቃ ኢንቦክስ ብቻ ነው እኔ እናተ የሚዘግዝቆ። እኔን ሰደበኝ፣ አለቀ ሰደበኝ። አላነስ አያነሱ አያነሱ አይመለከተኝ። ከአሁን በኋላ እኔ የራሴን ብቻ ነው የሚወክለኝ። እኔ እናንተ ነገር መቀዝቀዝ ነው የምትፈልጉት ወይስ በዚህ መቀጠል ነው የምትፈልጉት? መቀጠል ነው እኔ ፎር ፋይሉ አይዲ እየሰራ ይከታተል ይሄዳል። አይሄዳለሁ እኔ አይ ዶንት

ማለት ነው ልንገራችን እኔ ለነሱ ቲክቶክ መተው አለኝ እናንተ ዝም በሉ። ስለዚህ ማለት ነው ታያቸው፣ እነዚህ ማለት ነው እናት የሌላቸው የማንም የሚያደርጉ ናቸው። አይሮብም። እነዚህ ማለት ነው እኔ ልንገርሽ፣ ማለት ነው እኔ ልጅቱ ጋ ተነጋግረን ቀጠሮ ይዘናል ማታ። ማለት ነው ስለዚህ እኔ ለልጅቷ ላክላት፣ ቴክስ አድርግላትና እሱን እንዲመጣና ተነጋግረን እንድንፈተው አደርጋለሁ። እናንተ ብቻ አንሱትና ራሱ ዘቅዝቁት እንደፈለገ አይ እሺ፣ እሱ ቴክስት ጀከስ እናቱን አይወልሽ በየሞት አባቱ ምዘቅቆ ቢያገኝ ለምን ሰደበኝ? ለምን እኔ ነው ካል ምን እኔ ለምን በማለቱ እኔን ማሳደብ አለበት። ክፍት አፍ ልንገርሽ የምልሽ ማለት ነው። እሱን መስደብ ውስጥ ለምን አታሳምን ያልኩ አይደለም። እሱን ዘግዝቁትና እናቱ አንሱትና ያልኩ ነው። እዚህ ጋኛ እኛ እናት እሱን ለእናት የሚቆርቆር ከሆነ ይወላችሁ። ስሙኝ፣ እዚህ ጋር ቆዩ፣ ነገራችንን ሳቆትና ለእናት የሚቆርቆር የሚቆረቀር ከሆነ እዚህ ጋር ማለት ነው። እኔን ማሳደብ የለበኝም። የእሱን ኦዲየንሶቹን ቪዲዮ ሰርቶ እባካችሁ ተውኝ፣ የሰውን እናትን አትዘግዝቁ። የኔ እናት እንድትከብ ሁለች እቺ ኮሜንት የጻፈችው ልጅ እናትን የዘገዘቀችው እቺ ማለት ነው። የእሷን አካውንት ነው የዘገዘቁት። እኔ ብሩክቻ ማለት ነው ኮሜንት ኦፍ አድርጌ ኮሚዲ ወደታች ወርደዋል፣ ተንቀዋል። ሪስፔክት የላቸውም። የሌላ እናት አውቂያቸዋሉ ቤተ ክስታቸው አንቺ እናት ነሽ አንቺ ሴት ነሽ፣ አይደለም አንቺ እንኳን ማክበር ነበረበት፣ በስነ ስርዓት መናገር ነበረበት። ስለዚህ እናቱ አንቺ እኔ አንድ ጥያቄ አለ። የሄደበት ቦታ ሁሉ እናቴን ወዳለሁ ወዳለሁ። እናቱን ወድ ከሆነ እግር ግናናሩሽር ካደረገች እናቱን አትዛግዝቁ ብሎ ኮሜንት መጠየቅ አለበት ወይም መሳደብ አለበት። እኛ እኔ አናደደኝ፣ እኔ እንኳ እኔ አናደደኝ። የእነሱ ስራ እሱና ወንድሙ ወንድ ደግሞ መጥቶ ይቅርታ ብሎ ሄደ አይደል? ኦልሬዲ ይቅርታ ነው፣ እኛም ትተናል። እሱ ተመልሶ ነበር የሚያቃል። ለምን መጣ እዚህ ጋር? እንዴ እንዴ! ማለት እኔ ለኔ አይሰማኝም። እኔ አንድ ነገር ጥፋት ከሰራሁ ለሱም ተሰምቶ ነው ልል እችላለሁ፣ ግን ባላደረግኩ ነገር በቤት መጥቶ መናገር አይጠብቅ። ቦታ መቀያየር ቦታ መቀያየር የለብሽም፣ ቦታው ነው እዚህ ጋር እኮ አለብሽ። ቦታ አትቀያይሪ፣ ሀሳብሽ ቀይሪኛው ማለት እኔ በዚህ ልክ እኔ ነኝ የምሳደበኝ እንድናደር ነው አይደለም፣ ለሱም እንድሰማኝ። እናትን ነው መዘግዘግ የምፈልገው ነኝ።